ቅር አጉል እምነቴን የምከዳም ልጅ ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? እንግዲህ ዛሬ የዲጄሊ ልደት ነው። በልደቷ ቀን ስለተገኘው አብረን ስለተገናኘን በጣም ደስ ብሎኛል። ዲጄሊ እንኳን አደረሽ ዘመንሽ የተባረከ ደስ የሚል ብዙ ደስ የሚሉ ቃላቶች የምታሳልፍበት ጊዜ እውነት ነው። በጣም ደስ ብሎኛል ዳኒ፣ የእውነት ሁሉ ወጫችን ሄዳች አለው ዳኒ ነው። በጣም እናመሰግናለን፣ የምር ቴንክዩ። በጣም አሪፍ ጊዜ ነበረም፣ በጣም ደስ ብሎኛል። ታዲያ እቺን አደርግለት ዘግዛብሽት? አዎ፣ በጣም ይሄ የራሳችን ባህላችን ከሚያስታውሰኝ የኢትዮጵያ ኦርቶዶክስ በቃ ፓርት ኦፍ ሂስትሪ ነው ለኢትዮጵያና እኔ ምንም በኦርቶዶክስ ውስጥ ባልሆንም ግን አይላይ ስለወደድኩት ይገባል። እምነቱ ጠንካራ ልጅ ነው። እንግዲህ እንደምታዩት የማርያም ልጅ ነው። የማርያም የክዳን ምረት ልጅ ነው። ቼስትም ጀምሯል ስ ውድ ቤተሰቦች እንግዲህ ሰሞኑን አንዳንድ ነገሮች እየተባልኩ ነበረ። እዚህ በነበርኩ ደሳት ላይ ክር ማግኘት አልቻልኩም። አንገቴ ላይ ክር አልነበረም እና የኦርቶዶክስ እምነት ተከታዮች ወንድም እህቶች እናት አባቶች በክር አንገቴ ላይ ባለመኖሩ ቅር እንደተሰኛቸው አይቻለሁ። እኔ እንግዲህ ሁላችሁም እንደምታውቁት የኪዳመት ልጅ ነኝ። የመድኃኔዓለም ልጅ ነኝ። የኦርቶዶክስ እምነት ተከታይ ወጣት ነኝ እና አንገቴ ላይ እንዳጋጣሚ አለመኖሩ እዚህ ደግሞ ማግኘት አልቻልኩም እና እግዚአብሔር በፈለገው መንገድ ያ በፈለገው መንገድ ግን አንገቴ ላይ እንዲኖር ስለፈለገ ምክንያት ስለሆነ ምክንያት አንቺ አድርጎ አንገት ላይ ክር በማድረግ በጣም ደስ ብሎኛል። ቀር ያላችሁ በዚ አጋጣሚ እንግዲህ ይቅርታ አድርጉልኝ። የከሰው ደስታት

የሚያምር ቤት ነው እግዲ ዱባይ ላይ የሚገኘው። እየመጣችሁላችሁ፣ አቡሄል አቡሄል፣ የሚገርመው አቡሄል ብዙ የኢትዮጵያ ሬስቶራንቶች አሉ። እንዳየ የዘርዘራ አንደኛው ይሄኛው ኢትዮጵያ ግሪን በክሊፕ ክሊፕ፣ አንድ የሰራው ክሊፕ ላይ እሱ ላይ ራሱ በጣም ጎበዝ ሴት ነች ተባብራኛለች። እና ልክ ሲከፈት እኔ አጋጣሚ ክሊፕ ልሰራ መጥቼ ነው የዛሬ አመት ምናምን፣ ያኔ አንተ አበት ምናምን

ኬክ ቆርሰን ምናምን የሰርጉ ይሻላል ብለህ ነው። በጣም ሰስፔንስ አደረገው ዱባይ ላይ